የኢየሱስ ክርስቶስን ስቅለት ለምታስቡ በሙሉ እንኳን አደረሳችሁ እንደምናላችሁ፣ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በቅድሚያም ኢየሱስ ክርስቶስ በስቅለቱ ለሰው ልጆች ፍጹም ፍቅርን እንዳስተማረ የሃይማኖት አባቶች ይናገራሉ። በኢየሱስ ክርስቶስ መሰቀል የቅድስት ድንግል ማርያም ሀዘንና መከራ መቋቋም የእምነቱ ተከታዮች ጽናትና ትዕግስትን የሚማሩበት መሆኑም ይገለጻል። አንተነጸጋዬ ኢየሱስ ክርስቶስ የሰው ልጆችን ለማዳን ሲል በመስቀል ላይ ተሰቅሎ ሞትና መከራን መቀበሉን የተለያዩ ቅዱሳት መጻሕፍት ያስረዳሉ። በደሴ ደብረ ሳህል ቅዱስ አማኑኤልና ቅዱስ ራጉኤል ቤተ ክርስቲያን የአዲስ ኪዳን መምህርና የስብከተ ወንጌል ኃላፊው መምህር ገብረ መስቀል ጌትነት ኢየሱስ ክርስቶስ በሞቱ ዓለምን ለማዳን ወደ ምድር መጥቷልና ያለ ጥፋቱ ሞት እንደተፈረደበት ይናገራሉ። በዚህ ወቅት ሐዋርያቱ ሁሉ ሲበታተኑ እናቱ ቅድስት ድንግል ማርያምና ቅዱስ ዮሐንስ ብቻ ጸንተው መቆየታቸውን ገለጹት መምህር ገብረ መስቀል ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው የአደራ ቃላት አንዱ የቅድስት ድንግል ማርያም ለቅዱስ ዮሐንስ መሰጠቷ ነው። ይኸውም ለእምነቱ ተከታዮች የመስቀል ስር ስጦታ ሁናለች ይላሉ። ያን ጊዜ ሁሉም የክርስቶስ ወገን ላለመባል ሸሽቶ ነበረ እና ብቸኛው ዮሐንስ ነበረ የነበረውና መስቀል ላይ ሆኖ ክርስቶስ እናቱን ነው ያሰበው። እናቱን ነው ያሰበውና ዘንበል አድርጎ ወደ ታያንገቱን ዮሐንስ ወይ እነሆ እናትህ አለው። አብርሃት ቁም ያዛት ደግፋት፣ አጽናናት እነኋት ብሎ እናት አድርጎ ሰጥቶታል። ይሄ ማለት ዛሬ ለእኛም እናታችሁ እነኋት ብሎ እንደሰጠን በዮሐንስ አባቶቻችን ያስተምሩናል፣ መጻሕፍት ይነግሩናል። ሌላው እሷንም እነወ ልጅሽ ብሏታል። አይዞሽ እንግዲህ ልጅ የተሰቀለብኝ ብለሽ አይደለ እንዲህ ምትኝው እንደ ልጁ ነው የሚያገለግልሽ የሚረዳሽ ልጅ ሰጥቼሻለሁ ብሎ ዮሐንስን ልጅ አድርጎ ሰጥቷታል። በልጇ መንገላታት፣ መገረፍና መሰቀል የቅድስት ድንግል ማርያም ሐዘን በቃላት የሚገለጽ አይደለም ያሉት መምህሩ መከራን በጽናትና በትዕግስት ማሳለፍን የእምነቱ ተከታዮች የሚማሩበት መሆኑን ይገልጻሉ። የእሱን መከራ አይታ መቋቋም አልቻለችም። ይቲ ትበኪ ወትቤ ቀትል ወትቤ ቅድሙ ምርአይ ለወልድ የዘይት እሷ ታልቅስ ነበር ታነባ ነበር። ኢየሱስ ጌታዬ የመድኃኒቴ ኢየሱስ ክርስቶስ፣ የልጄ ደም ሲፈስ ከማይ መጀመሪያ የኔ ደም ይፍሰስ፣ እኔን በገደሉ በተሻለኝ ነበር እያለች በጣም ታነባ ነበር። ይሄ ብቻ አይደለም፤ ሲገረፍ እያየች፣ ሲቸነከር እያየች፣ ሲሰቀል አይታ መቋቋም አልቻለችምና ከሷ ቀድሞው የነበሩ እግዚአብሔር የሚወዳቸውን አባቶችን ስም እየጠራች ከጎኗ እንዲቆሙትን ማጸን ነበር። መምህሩ አክለውም የክርስቶስ ሞትና ትንሣኤ ነጻነት የታወጀበት እንደሆነ ገልጸው በስቅለቱ ፍጹም ፍቅርን እንዳስተማረ ነው ያስረዱት። ፍቅርን የመጀመሪያ እንማራለን፣ መማር አለብን። ፍቅርን ገንዘብ ማድረግ አለብን። ሁለተኛው ይቅርባይነትን ነው። እኛ በደለኞች ሁነን የበደል ነው ሁነን ሳለን እኛንን መንግስቱን ለመቀማት ተነስተን ዕፀ በለስ በልተን ከክብራችን የተዋረድን ነው። እግዚአብሔርን አሳዝነን ነው። ነገር ግን እሱ ያን ሁሉ በደል ይቅር ብሎ ተላልፎ ስለ እኛ ለመሞት በቅቷል እና እኛም ከዚህ የምናየው ስለ ወንድማችን ብለን፣ ስለ እህታችን ብለን፣ ስለ እናቶቻችን፣ ስለ አባቶቻችን ብለን ይቅር እንድንል ነው። ይቅር እንድንል ነው። በዚህ ሰባት አጽረሃ መስቀል ተናግሯል በመስቀሉ ላይና ከዚህ መካከል አንዱ አባት ሆይ ባለማወቅ ያደርጉታልና ና ይቅርበላቸው የሚለው ቃል ነው። ይሄ በጣም ብዙዎችን ወንበዶችን፣ ሽፍታዎችን ሳይቀር ያሳመነ ቃል ነው። የኢየሱስ ክርስቶስን ስቅለት ክብርና ስያሜ ከማወቅ ባለፈ በዕለቱ የታዘዙትን ሃይማኖታዊ ግዴታዎች መወጣት ከሁሉም ክርስቲያኖች እንደሚጠበቅ የሃይማኖት መምህሩ አስገንዝበዋል። በሰሞነ ሕማማት ሳምንት ዕለተ አርብ ኢየሱስ ክርስቶስ ስለ ዓለም ድኅነት በሥጋ የተሰቀለበት ዕለት ነው። ዕለቱም ኢየሱስ ክርስቶስ ለአዳምና ለልጆቹ ሲል በቀራኒው አደባባይ በመስቀል ተሰቅሎ መዋሉ የሚታሰብበት ታላቅ ቀን ስለ መሆኑም የሃይማኖቱ አስተምሮ ያስረዳል። ፊኒክስ አየሎም ከሃይማኖት አባት ጋር ቆይታ አድርጋ ተከታዩን አዘጋጅታለች። በሚፈርደው ፈረዶበት ክርስቶስ ለአዳም እጸበለስን በበላ ጊዜ ከልጅ ልጅህ ተወልጄ አድንሃለሁ ብሎ በገባው ቃል ኪዳን መሰረት በመስቀል ተሰቅሎ ለሰው ልጆች ድኅነትን የሰጠበት ቀን ነው ዕለተ ዓርብ። ይህች እለት በብዙ እንግልትና ስቃይ ኢየሱስ ክርስቶስ የሰው ልጅ ከተዘፈቀበት ኃጢአት ለማንጻት ሲል በመስቀል ላይ የከፈለው መስዋዕትነት የሚዘከርባት ዕለት ስለመሆኑ የሃይማኖቱ አስተምህሮ ያስረዳል። የደሴ ደብረ ቤቴል ቅድስተ ሥላሴና ቅዱስ ገብርኤል ካቴድራል ስብከተ ወንጌል ኃላፊ መምህር ፈንታ ነው አለልኝ ኢየሱስ ክርስቶስ የወንጀለኛ መቅጫ ተደርጎ የሚታሰበው መስቀል የተሰቀለው የሰውን ልጅ መርገም ያጠፋ ዘንድ ነው ሲሉ ይናገራሉ። መስቀል አስቀድሞ የወንጀለኞች መቅጫ ነበረ። መርገምን ማጥፋት ስለሆነ የመጣው የተረገሙ ሰዎች ከምድርም ከፍ ከሰማይ ዝቅ ብለው ምድርንም የምድር አምላክ የሚያመልኩ ስለነበሩ ምድርንም እንዳያረክስ ብለው ይቀጡ ነበረ፣ ወንጀለኞቹ ማለት ነው። ስለዚህ በዚህ የተነሳ የመግደያውን ማዳኛ ስላደረገው እጸ መስቀልን። መርጧል ማለት ነው። ኢየሱስ ክርስቶስ በመስቀል ላይ ስለተቀበላቸው አስራ ሶስቱ ህማማተ መስቀል መምህሩ እንዲህ ሲሉ ያስረዳሉ። ከአስራ ሶስቱ ህማማተ መስቀል በላይ ለአምላክነቱ የማይገባ ምንድን ነው ከተባለ ቦቱ ጋኔን ብለውታል። እንዲሁም ይሄ ሰው ጋኔን አለበት ብለውት ነበረ። ለእሱ ለአምላክነቱ የማይስማማ እሱ ነው። አንደኛ አክሊለ ሦክ፣ እኛን የብርሃን አክሊል ለማቀዳጀት እሱ አክሊለ ሦክ ተቀዳጅቷል። ሁለተኛ ተኮሮተሪስ ራሱን በዘንግ ተደብድቧል። ሌላው ተጸፎተ መልታይት ጉንጩን በጥፊ መመታት፣ የልቀ ካህናቱ እንትን መጥተው ጉንጩን መጥተውታል። ታስሮተ ድሪት ወደኋላ እጁን መታሰር። እነዚህ እነዚህ ሁሉ የማይቆጠሩ ብዙ መከራ ደርሰውበታል። ከዛ ሁሉ በላይ ግን ቦቱ ጋንኤል ብለው የተሳለቁበት ይበልጣል። ማለት በዕለተ ዓርብ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በነበረበት ጊዜ በሰማይ ሶስት በምድር ደግሞ አራት ተአምራት ስለመታየታቸውም መምህሩ ይናገራሉ። ፀሐይ ጨለማ ሆነች፣ ብርሃን ያለበሳትን አምላክ እርቃኑን ተሰቅሎ ላለማየት ጨለመች። ጨረቃ ደም ሆነች፣ ከዋክብት ረገፉ። እነዚህ ሶስቱ በሰማይ የታዩት ተአምራት ናቸው። በምድር ደግሞ አራት ታይተዋል ነው ተሰጠመን ጦላይተ ምኩራብ ምላይሉ እስከ ታይቶ የቤተ መቅደሱ ምኩራብ ተቀዷል። ያ ማለት የጥል ግድግዳ ፈርሷል። ያ መጋረጃው ሲቀደድ ከውስጥ የነበሩት ወደ ውጭ፣ ከውጭ የነበሩት ደግሞ ወደ ውስጥ ማየት ይችላሉ። አለት ተሰነጣጥቀዋል። ሙታን ተነስተዋል። እነዚህ ሁሉ የተደረጉበት መሆኑን ያሳያል ማለት ነው። የኢየሱስ ክርስቶስ መሞት የሰው ልጆች የጥል ግድግዳ ፈርሶ ፍቅር የተመሰረተበት ዕለት ነው እና የእምነቱ ተከታዮች የኢየሱስ ክርስቶስን ስቅላትና ሞት ከማሰብ ባለፈ የተጣሉትን ታርቀው የበድሏቸውን ይቅር ብለው ሊሆን እንደሚገባም ነው መምህር ፈንታነው አለልኝ የገለጹት። የሚወጉትን የሚሸነክሩትን ይቅር ብሎ ካሳየ እነ ምሳሌውን ትችላችኋለሁ ስላለ የመጀመሪያው ይቅርታ ነው። ሁለተኛው ግን በስቅለቱ ጊዜ የነገረን ምንድ ነው ከተባለ ፍቅርን ነው፣ የመጨረሻ ፍጹም ፍቅር እሱ ምንድን ነው ከተባለ አልቦ ዘያብ ቢምዝ ፍቅር፣ ከዚህ የበለጠ ራሱን ለሌሎች አሳልፎ ከመስጠት በላይ ፍቅር የለም ይላል። አሁን ዓለም ችግር ውስጥ የገባው ይህንን ባለማስታወስ ይህንን ባለመዘከር ነው። ከስቅለቱ የምንማረው ይቅርታንና ፍጹም ፍቅርን ነው። ስለዚህ ክርስቲያን የሆነ ሰው ከክርስቶስ የሚማረው እንኳን እየተወጋም ቢሆን ይቅርታ ማለትን ነው ማለት ለፋሲካ በዓል በቂ የእርድ እንስሳት ለገበያ ማቅረቡን የወልዲያ ከተማ እንስሳትና ሰዓ ሀብት ልማት ተጠሪ ጽህፈት ቤት አስታወቀ። አቅርቦቱን ለማጠናከር በከተማዋ ከሚገኙ ኢንተርፕራይዞች ጋር ትስስር መፍጠሩንም ጽህፈት ቤቱ ገልጿል። ካሳውናይ ለሚካኤል ተጨማሪ ዘገባ አለው። የወልዲያ ከተማ አስተዳደር እንስሳትና ዓሳ ሀብት ልማት ተጠሪ ጽህፈት ቤት ለከተማው ነዋሪ በቂ የእርድ እንስሳት እንዲቀርብ ትስስር መፍጠሩ ተገልጿል። በተለይም የዶሮና እንቁላል አቅርቦት ላይ ልዩ ትኩረት መሰጠቱ ነው የተመላከተው። በዶሮ እርባታ ኢንተርፕራይዝ የተሰማራው ወጣት ሰማው ዝናቡ በእንስሳትና ዓሳ ሀብት ልማት ተጠሪ ጽህፈት ቤቱ በኩል በተፈጠረላቸው ትስስር ከሰኞ ጀምሮ እንቁላልና የስጋ ዶሮ በተመጣጣኝ ዋጋ እየተሸጠ መሆኑን ያስረዳል። አንድ ሶስት መቶ ዶሮዎች አሉ የነዚህንም እንቁላል ያጠራቀምነው ነው ነበር እሱን ሙሉ በሙሉ አቅርበናል። አሁን የሚቀርባልን አሁን ሁለት ቀን ሶስት ቀን የሚጥሉትን ከዚህ በኋላ ያለውም የብዙ ሰው ይሸፍናል ብለን ነው የምናስበው። የስጋ ዶሮም ከሰኞ ጀምረ ነው ያቀረብነው ለማህበረሰቡ ገበያ ላይ እስከ 3 ሰዓት ተሽጧል ማክሰኙ። እኛ ከፍተኛ የሸጥ ነው ቆንጆ ዶሮ አንድ ሺ ብር። ከኢንተርፕራይዞች በተጨማሪ በመኖሪያ ቤታቸው የእንቁላል ዶሮ የሚያረቡ ነዋሪዎችም በጽፈት ቤቱ ክትትልና ድጋፍ እንቁላል እያቀረቡ መሆኑን ተመልክተናል። አበባ ሸቱ እባላለሁ። የወልዲያ ከተማ ነዋሪ ነኝ። የመንግስት ሰራተኛ ነኝ። ከመንግስት ስራ ውጭ የዶሮ እርባታ እሰራለሁ። ቦባልስ የሚባል ዝርያ ነው። ዝርያቸው የእንቁላል ጣይ ዶሮዎች ናቸው እና አሁን እንቁላል አለኝ። እንቁላሉን ደግሞ ያው በከተማው ለመንግስት ሰራተኞችም ሆነ ለነዋሪው ወደ በዓል ገበያ ማረጋጋት ተሰርቶልን ሸዱ ላይ ገበያ ላይ እንቁላል አሁን አስራ ስድስት ብር ነው። እኛ ደግሞ በአስራ ሶስት ብር እንቁላል እየሸጥን እንገኛለን ማለት ነው። ዘሚ ደሳል ይባላሉ የተሰማራት በዶሮ እርባታ በስራ ነው። አሁን ያቀረቡት ወደ ሶስት ሺህ የሚሆን እንቁላሎች ናቸው። አቅርቤያለሁ ለማህበረሰቡ በቅናሽ አንድ እንቁላል ሶስት ብር አራት ብር እየቀነሱ ከዛ ውጭ ደግሞ በሰፈር በተለይ የሚመጡ ማንኛውንም ሰው ሱቅ ላይ ጭማሪ ስላለ እዚህ የሚመጡትን በሙሉ አስተናግሯል። የውልዲያ ከተማ አስተዳደር እንስሳትና አሳ ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ በላይ ገሰሰ የስጋ ድሮና እንቁላል ለከተማው ነዋሪ በበቂ ሁኔታ እንዲደርስ መሰራቱን ያስረዳሉ። አሁን የገበያ መረጋጋቱን ስራ ለመስራት በዋናነት ክብረት አድርገን እየሰራን ያለነው አንደኛው በኢንተርፕራይዝ ደረጃ ተደራጅተው የሚሰሩ ወጣቶች አሉ ሁለተኛ በቤታቸው ደግሞ ሰፋፊ ስራዎችን የሚሰሩ የመንግስት ሰራተኞችን በግላቸው በሌላ የስራ ዘርፍ ተሰማርተው የሚሰሩ አሉ። ስለዚህ እነዚህ ሰዎች በሁሉም መንገድ እንቁላልና ዶሮ እንዲያቀርቡ ክትትል እያደረግ እየደገፍ የነበረበት ሁኔታ ነው ያለው። በዚህም መሰረት በከተማችን ለዚህ ለትስስሩ ብቻ አገልግሎት ሊሆን የሚችል ዶሮ ወደ 11150 በላይ የሚሆን የስጋ ዶሮዎች የቀረበበት ሁኔታ ነው ያለው። ከበግ ከፍየልና ከሰንጋ ከብት አኳያም የተሻለ አቅርቦት እንዲኖር ትስስር ተፈጥሮ መሰራቱን ነው የተገለጸው። የዳልጋ ከብት በግና ፍየልም በተመለከተ ከፍተኛ የሆነ ቁጥሩ ከ50 ሺህ በላይ የሚሆን የደለቡ እንስሳቶችን ወደ ገበያ ማቅረብ የተቻለበት ሂደት ነው ያለው። የገበያ ሂደትን በተመለከተ እስከ ከፍተኛው ዳልጋ ከብት ከ200 ሺህ ብር በላይ የተሸጠበት ሂደት አለ። እስከ ዝቅተኛው ሰው በአቅሙ መርጦ የሚገዛበትና ጥሩ የሆነ የስጋ አቅርቦት የቀረበበት ጊዜ ነው ያለው። በግና ፍየል ቢሆን በተመሳሳይ ተመጣጣኝ የሆነ ዋጋ አለ። ስለዚህ ማህበረሰቡ ገዝቶ ለመጠቀም ምንም አይነት የአቅርቦት ችግር እንደሌለ ነው በኛ ተቋሚ ነው የቀረበውን በዚያ ልክ ነው። ዲኤምቪ ፎር ደሴ የተሰኘ ግብረሰናይ ድርጅት የፋሲካ በዓልን ምክንያት በማድረግ አነስተኛ ገቢ ላላቸው ወገኖች የባለሙያ የአይነትና የገንዘብ ድጋፍ አደረገ። የተደረገላቸው ድጋፍ በዓልን በደስታ ለማሳለፍ እንደሚረዳቸው የተናገሩት የድጋፉ ተጠቃሚዎች ያገዛቸውን ድርጅትም አመስግነዋል። ከድራሊ ዲኤምቪ ፎር ደሴ ነዋሪነታቸውን በአሜሪካ ባደረጉ የደሴ ከተማ ተወላጆች እየተቋቋመ መግባረ ሰናይ ድርጅት ሲሆን ከተመሰረተ ጊዜ ጀምሮ በርካታ በጎ ተግባራትን እያከናወነ ይገኛል። የዲኤምቪ ፎር ደሴ አማካሪ አቶ ማዘንጌ አበበ የትንሣኤ በዓልን ምክንያት በማድረግ በደሴ ከተማ ለሚኖሩ ዝቅተኛ ገቢ ላላቸው ወገኖች ድጋፍ አድርገናል ብለዋል። በቅርቡ ለሙስሊሙ ማህበረሰብ ይህንኑ ድጋፍ አድርገናል። ዛሬ ግን የምንሰጠው ድጋፍ የፋሲካን በዓል ምክንያት በማድረግ በደሴ ከተማ በሁሉም ቀበሌዎች ውስጥ ካሉ የኑሮ ደረጃቸው ዝቅተኛ የህብረተሰብ ክፍሎች አራት መቶ ያህል መርጠን ለአራት መቶ ሰዎች የዶሮና የማጣፈጫ መግዣ ድጋፍ ነው የምንሰጠው። ለድጋፉ ከ680 ሺ ብር በላይ ወጪ መደረጉን የገለጹት አቶ ማዘንጊያ በበዓላት ወቅቶች አቅመ ደካሞችንና ዝቅተኛ ገቢ ያላቸውን ወገኖች ማሰብ እንደሚገባም ነው የተናገሩት። አራት መቶ ዶሮች በ280 ሺ ብር ነው በጠቅሎ የተገዙት። ከዚህም ሌላ ለአራት መቶ ዎቹ እርዳታ ተቀባዮች አንዳንድ ሺ ብር ለማጣፈጫ መግዣ በድምሮ 400 ሺህ ብር ከዶሮቹ መግዣ ጋር 680 ሺህ ብር አካባቢ ወጪ ተደርጓል። እየተረዳዳን እየተደጋገፍን ካልሄድን በስተቀር ተያይዘን ካልቆምን በስተቀር ያለንበት ሁኔታ ምቹነት ስለሌለው የሰው የኑሮ ሁኔታም በገንዘብ ምንዛሪ በገንዘብ ግሽበት እና በገበያ ዋጋ መናር ምክንያት እየወረደ ስለመጣ እንደው ያላቸው ሰዎች ማድረግ የሚገባቸው የተቀደሰ ተግባር ነው። ስለዚህ እንደው ማንም ሰው የተጎዳን ሰው እያየ ባያልፍ፣ በሚችለው አቅም ሁሉ ቢያግዝ ጥሩ ነው ብለን እንመክራለን። የትንሣኤ በዓልን በማስመልከት በዲኤምቪ ፎርደሲ ድጋፍ ከተደረገላቸው ወገኖች ወይዘሮ ገነት ተበጅና ወይዘሮ መጠን አድማሱ በአሁኑ ወቅት ካለው የኑሮ ውድነት የተነሳ ፍላጎታቸውን ማሟላት የማይችሉ መሆናቸውን በመግለጽ ለተበረከተላቸው የበዓል ስጦታ ምስጋና አቅርበዋል። እናመሰግናለን ምንም ያላሰብነው ስጦታ ነው፣ ያላሰብነው ስጦታ ነው። ምንም እኔ ያልገዛም የምን ዶሮ በምን ብዬ ነበር ግን ያልታሰበ ይስጣቸው፣ ያልታሰበውን ይስጣቸው። ፈጣሪ ይጠብቃቸው። እኛን እንዳሰቡን ይስባቸው ፈጣሪ። መልካም በዓልም ያርግላቸው። ይደሰቱ በጣም ነው ደስ ያለኝ። እርክት ነው ያልኩት። እኔ አሁን ምንም ነገር የለኝም ነበር የዶሮ እንኳን የዶሮ ወደ እንቁላል መግዣ የለኝም ነበር። አሁን በጣም ነው የረካሁት። እግዚአብሔር የተመሰገነ ይሁን። ሰዎቹም የሚረዱንም እግዚአብሔር ይስጣቸው፣ ጤናቸውን ይስጣቸው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላቸኋቸውን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በድጋሜ መልካም በዓል።